በዛሬው ዕለት ማለትም በዕለት አርብ ቀን ግንቦት 22 2017 ዓመተ ምህረት የአማራ ፋኖ በሽዋ ጠቅላይ ግዛት እዝ በመከተማሞ እየተመራ እንዲሁም ደግሞ በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት የእርስ በርስ ውጊያ ማድረግ ስለመጀመራቸው ተሰምቷል። የአማራ ፋኖ ብሔራዊ ሃይል በሽዋ ቅጥና ከሰም ክፍለ ጦር የጥላትን ከበባ ሰብሮ መውጣት ስለመቻሉ መረጃዎች ተሰምቷል። በዚህም አጀብ የተባሉ ጀብዶችንም ፈጽም ያለው ነው ያለው ምንጃር ላይ የኦነግ ሽኔ ጦር ስለመመታቱ የደረሱ መረጃዎችም አመላክተዋል። በፋኖዎችም አይቀጥቁጣትም ተቀጽዋል። ድል አድራጊውም ፋኖ ዛሬም መስዋዕትነትን የሚከፍሉ ጀግኖች ዛሬም ድረስ በክብር ሰማዕታትነት መቀመጣቸውን ቀጥለዋል። ዛሬም አንድ ጀግና ተሸኝቷል። የአማራ ፋኖ ብሔራዊ ሄልም በወሎ ቅጥና በቀጥለው አውደ ውጊያ በርካታ ጀግኖች ዛሬም የጠላትን ምሽግ ስብርብሩን አውጥተውታል። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የሳሚ ዴይሊ የዩትዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ እነዚህንና ሌሎች መሰል መረጃዎችን ታዳምጣላችሁ አብራችሁ ቆየም የአማራ ፋኖ ብሔራዊ ሃይል ሽዋ ቀጠና ከሰም ክፍለ ጦር ተስፋ ገብረስላሴ ስላሴ ብርግድ በአብይ አህመድ ስልጣን አስጠባቂ ወታደሮች ላይ ከፍተኛ ቁሳዊና ሰብአዊ ኪሳራን አድርሷል። ትናንት ከትናንት በስቲያ በተለምዶ ደግሞ በትናንት ሁለት ለት ግንቦት 21 05 ቀበሌ እገባለሁ በማለት ከማልዳ እስከ ምሽት ሳት ድረስ ውጊያ ቢከፍትም የተስፋ ብርጌድ ወታደር ኃይልን መቋቋም አቅቶት ሞትና ቁስለኛውንም ተሸክሞ ለመመለስ ተገዷል። ሽንፈቱን ለማዲዮ ነው። ይህ የአብይ አህመድ ሰራዊት የህዝብን መገልገለያ የሆነውን የሸጋን የጥናት ጣቢያና የንጹሃንን ሀብት ንብረቶችን በሞርተር ሲደበድብም ነው ያመሸው። ይሁን እንጂ የተስፋ ልጆች ዛሬም እንደ ጥንቱ ጠላትን አከርካሪውንም ሰብረውታል ሲሉ የመረጃ ምንጮች የአካፍሪ መረጃ ማመላክቷልም በምንጃር የኦነግ ሽኔ ጦር ተቀበረ የአማራ ፋኖ ብሔራዊ ኃይል በሸዋ ቅጥና በከሰም ክፍለ ጦር ነበልባል ብርግድ እስካለው ብሎ የመጣን የኦነግ መከላከያ ውጊያ ከመጀመሩ ፈርጦ ገደል ስለ መግባቱ የመረጃ ምንጮቻችን ያካፍሉ መረጃ ማመላክቷል በምንጃር ሰዓታትን የፈጀም የማጥራት ውጊያ ተደርጓል በመከተማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ እንዲሁም ደግሞ በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት የእርስ በርስ ውጊያ እንደጀመሩ መረጃዎች ተሰምተዋል። በተለይ ደግሞ በርካቶች የአማራ ፋኖ ህዝባዊ ድርጅት እንዲሁም ደግሞ በእስክንድር ነጋ እየተመራ የሚገኙና በመከተማሞ የግል ድርጅቶች እየተመራው የሚገኙት የእርስ በርስ ውጊያ አልሳተፍም ያለው ፋኖችም እየተረሸኑና ከጀርባ እየተመቱ እንደሚገኙ የመረጃ መጪዎቻችን ያ ካፍሬ መረጃም አመላክቷልም። ተጠናክረው በቀጠለው የህልውና ተጋድሎ በበርካታ የወሎ ቤተ አማራ ቀጠናዎች የጠላትን ቅስም የሰበሩ ድሎችን ፋኖች ማስመዝገባቸውንም ቀጥለዋል። የብልጽግና መንግስት ዙፋኑ ጠባቂ ሰራዊት በበርካታ የወሎ ቤተ አማራ ቀጠናዎች ነባር የፋኖ ዋና ዋና ይዞታዎችን አስለቅቃለሁ በሚል የጀመረው መጠነ ሰፊ ማጥቃት ፋኖ በርካታ የደፈጣ ጥቃቶችን፣ የከተማ ኦፕሬሽኖች ታጅበው እቅዱን በማደናቀፍ ምልመላ ሰራዊትን ሞትና ቁስለኛ ማ ማድረጉንም ቀጥለዋል። ሁሎ ሁሉ ቤት አማራ ቀጥና የሚንቀሳቀሰው አምስቱ ኮሮች ላስታሳምነው ኮርም፣ ልጅ ኢያሱ ኮር፣ ንጉሥ ሚካኤል ኮር፣ ምስራቅ አማራ አንድ እና ሁለት በሚንቀሳቀሱባቸው ቀጥናዎች ይዞታቸውን ከማስጠበቅ ባሻገር በርካታ ጀብዶችንም መጎናጸፋቸውን ቀጥለዋል። በሌላ መረጃ ከእንግዲህ ወዲያ እኔን አታገኙኝም የጀመርነውን ትግል ግን ከዳር አድርሱ አድራ ብሎ ራሱን በክብር የሰዋ ጀግና አለምዬ ልማም የጀግኖች ታሪክ ዛሬም እንደወትሮ በአረርቲ ከተማ ኮምቢ መስቀይ ተደግሟል። ከአማራ ፋኖ ነው ብሔራዊ ኃይል በሸዋ ቅና ከሰም ክፍለ ጦር ነበልባል ብርጌድ የተላለፈ የጽናት መልእክት ነው። ትናንት ካሁን በፊት ስርዓት ወንበር እንዲጠብቁ በአፈሳ ቢያስታጥቅም የብልጽግና ወንበር ጠባቂዎች በዚህ ላይ የሚሰሩትን ግፍና በደል መቋቋም ስላቀተው በቀንም ሁለት የብልጽግና ተገላቢ ሚሊሻዎችን አጋድመው አቁስሎ በርካቶችን ወደ ወንድሞቹ ነብልባሎ ብርጌድ የተቀላቅለው እየታገለ ህዝብን ደጀነቱን ሲያስመሰክር ቆይተው ትናንት ማለትም ግንቦት አንድ በድጋሚ ያብዩ ነበረ ጠባቂ ሲገርፍ ቆይተው የያዘውንም ጥይት እስከ መጨረሻ በጥላት ተጠቅመው እንደ አንድ ሲቀረው ለጓዶቹ ደውለው ከእንግዲህ ወዲያ እኔን አታገኙኝም የጀመረውን ትግል ግን ከዳር አድርሱ አድራ በማለት የአጼ ቴዎድሮስን የነ ናውስና የታሪክ ዳግም ወጣት አለማየሁ ለክብር በቅቷልም። የብልጽግና ጎጅሌ እጅ ለመያዝ ቢሞክርም ጀግናው አለማየሁ ይልማ የከበበውን ወንበር ጠባቂ ስሮት በያዘው ክላሽ ሲያረግፋቸው ቆይቶ በቅብር ራሱንም አሰውቷል። እጅ ይዛል ብሎ የሄደው ጎጅሌ ሞትና ቁስለኛውንም ይዘውም ተመልሷልም። ወደ ተከበራችሁ የሳሚ ዴሊ የኢትዮጵያ ቻናል አድማጭ ተመልካቾቻችን በመረጃ ሳቴ መደመጥ አለባቸው ብያሰብኳቸው ሰበር መረጃዎች እነዚህ መስሉ ነበር። መልካም ቀልውላችሁ ተመኘው።